አደይን እንደሚወዳት እንደሚያፈቅራት ሲገልጽላት ወይንም ደግሞ ለማርኮንም በጣም ምርጥ ሴት ነች፣ እኔ በጣም በፍቅሯ ወድቅ ያለው በማለት ለማርኮን ነገረው። ማርኮን እጅግ በጣም ተናደደ፣ እንዲሁንም ሊመተውም ተነሳ። ለምንድን ነው የተናደርከው? እየተቆጣኸኝ እኮ ነው መሆኑ ነው በማለት እንግዲህ ደብም ሲመልስለት ነበረ። ሰላም ጤና ይስጥልኝ። የሰላም ሀበሻ ቻናል ቤተሰቦቼ በያላችሁ በሰላማችሁ ይብዛልኝ። እንግዲህ ዛሬ የመጣ ነው በክፍል በክፍል ሃያ አንድ ነው። ስለ አደይ ድራማ ነው ማለት ነው። ሁላችንም በጉጉት የምንጠብቀው ድራማ ነው። ደስ የሚል ድራማ ነው። በአደይ ላይ አብዛኛውን የሚያጸነጽን ድራማ ነው ማለት ነው። አደይን እንግዲህ በጣም በመልካምነቷ በጥሩ ስራዋ በስነ ምግባሯ ብዙዎቹ ሲወዷ ሲያፈቅሯት እናያለን ማለት ነው። አደይ እንግዲህ ባርኮትም ይወዳታል፣ እንዲሁም ደግሞ ዴቪ ይወዳታል። ሄላ ደግሞ እንግዲህ አዲስ ፍቅር ይዟታል። እንዲሁም ደግሞ ዛሬ ያፈናት ደግሞ እንዲሁ ጠልፈ ውሰ እሷን የምትፈልገው ልክ በክፍለ ሀገር ባህል ነው። ስለዚህ እንደዚህ ማድረግ አለብ በማለት የሌለ ሀሳብ በመስጠት ፍቅር ያደረገችው ሴራ ነው ማለት ነው። በሌላ ሰው እንድትታፈን አድርጋለች። ያለ ፍቃደቷ፣ ያለ ፍላጎቷ፣ ያለ ፍቃደኝነቷ እንድትታፈን አድርጋለች ማለት ነው። ይህ ሴራ ግን እነ ማርኩን ወይንም ደግሞ ዲ ፍቅር ያደረገችው መሆኑን ያደይን መጥፋት ሲሰሙ ምን ያደርጋሉ፣ ምን ይወስናሉ የሚለውን ነገር እንግዲህ ሁላችንም አብረን በጉጉት የምንጠብቅ ይሆናል ማለት ነው። ፍቅር የምታደርገው የል ስራ ነው እየሰራች ያለችው ማለት ነው። አደይ ምንም አላደረገቻትም። ሲቀጥል ዲብ ደግሞ እንደማይፈልጋት በእርግጠኝነት ደጋግሞ ደጋግሞ ነግሯዋታል ማለት ነው። አንቺ እኔን እንደምትወጅኝና እንደምታፈቅርኝ እኔም ደግሞ ልክ አንቺ ቦታ ሰተሽ ጊዜ ሰተሹ እንደምጠብቂው ሰው እኔ በጣም የመወዳት የማፈቅራት የኔ ምላ ሴት አለች። እባክሽን ፍቅር ከኔ ጋር ራቂ በማለት እንግዲህ ደጋግሞ ነግሯት ነበረ። እሷ ግን አሁንም አንቺ ነሽ አደይ ነሽ ከፍለ ፊት ያለሽው በማለት አደይን ለማጥፋት ወይንም ደግሞ የአደይን ስም እንዲጠፋ ወይንም ክፉ ለማስባት በጣም ብዙ ነገሮች እያደረገች ነው ማለት ነው። እንግዲህ ሄላ ቤት ሊዲያ እና እንዲሁም አደይ ሄደው ነበር። በመጀመሪያ ሊዲያ ነበር የሄደችው። ሊዲያ እንግዲህ ሄላ ቤት ሂዳ በጣም ጥሩ ሁና ወይንም ደግሞ ተኳኩላ ነበር የሄደችው ማለት ነው። ስለዚህ እኔ በጣም ያው ሄላ ደግሞ በጣም ምንትን ሰው ይወዳል ማለት ነው። ብቻ ግን ምግብ እንድሰራ ጠይቋታል። ሄላ ማለት ነው ስለ ሽሮ በጣም ነው የምትንቀው። ሽሮ የበላ ማሰቢያ የላቸውም፣ ስለዚህ ከእነዚያ ውስጥ እኔ ላይ ያለው ሌሎቹ ግን ሽሮ ስለሚበሉ ጭንቅላታቸው ምንም አያስብም፣ በማለት እንግዲህ ልድያ ብዙ ነገሮች ሌላ እየተናገረች ነበር ማለት ነው። ኤላ ደግሞ እንዲህ የናቅሻትንና እንዲህ እየተናገርሽውን እስኪ ምግብ ልትሰሪልኝ ትችያለሽ ወይ? በማለት እንግዲህ ልድያን ጠይቋት ነበረ። ልዲያም አዎ እሰራለሁ አለው በማለት ወደ ኩሽና ገብታ ነበር ግን ደግሞ አንድ ሽንኩርት ለመክተፍ በጣም ብዙ ሰዓት ፈጃበት። በዚያ ላይ ደግሞ እያለቃቀሰች ነበረ። ምግብም ሰርታም ገብታም አታቅም፣ የተሰጣት ነው እንጂ ኩሽና ምንም አይነት ነገር ሰርታ አታቅም። ግን ደግሞ ኤላን ስለምትወደው ስለምታፈቅረው ደግሞ ልሰራለት አስባ ነበር ማለት ነው። ግን ደግሞ አልቻለችም። ለምንድን ነው አንቺ በዚህ ድመሽ ምግብ መስራት ያልቻልሽው? ልጆችሽስ ወደፊት ስታገቢ እንዴት ነው? በማለት እንግዲህ ኤላ ጠይቋት ነበረ። እሷም ደግሞ ችግር የለውም እኛ ገዝተን እንበላለን ወይም ደግሞ ሰው እንቀጥራለን በማለት መልስ አለታለች። አሁን በቃ አደይ ትንጣና እንግዲህ ትስራልኝ በማለት እንግዲህ አደይን ጠርቶ ክሽን ያለ ምግብ ሰርታ አብልታቸዋለች ማለት ነው። እንግዲህ ኤላ ደግሞ ስለ አደይ ውበት ሲናገር ነበር። በጣም ጎበዝ ነሽ፣ ጀግና ነሽ። እንደገና ደግሞ እነዚህ ቀበጦችን ሊዲያና ፍቅር የሚባሉ ተንኮለኛና ቀበጦችን እነሱንስ እንዴት ቻልሻቸው? በማለትም ጠይቋትና ጠይቋት ነበር። አደይም ደግሞ ስራዬ ነው። ስለዚህ ችግር የለውም ሕፃንም ስለሆኑ ነው። ስለዚህ ቀስ እያሉ ይለምዳሉ ከጥፋታቸውም ይታረማሉ በማለት እንግዲህ ሌላ ተነግራለች ማለት ነው። እንግዲህ ያው አደይ ወደ ቤቷ ስትመለስ ነበረ። ይህ ፍቅር ያዘጋጀቻቸው ወይንም ደግሞ ወደ ቤት እንግዲህ ወደ ኔላ ቤት ስትሄድ ራሱ ለዲብ ምን ብለዋለች ፍቅር፣ እኔ የአደይ ጸባይ ምንም ሊገባኝ አልቻለም። አትሄጂ፣ ብዙ የሚታጠብ ልብስም አለ፣ ከዚህም ስራ አለ። ስለዚህ መሄድ አይጠበቅብሽም። ከቤት ያለውን ስራ መስራት አለብሽ ብያት፣ አለው ብላ ራሷ ልካ ራሷ ኤላ ቤት እንድትሄድ አድርጋ፣ ሂጅና ለሌላ ስሪለት፣ እንደዚህ አድርግለት ብላ በግድ ሰር ሰዳት። አሁን ደግሞ ለዲብ ደግሞ እሷ ፈልጋ ወዳ ነው የሄደችው፣ በቤት ውስጥ ያለው ስራ እንኳን የኛ አልጨረሰም ብላ ነው የተናገረችው ማለት ነው። ስለዚህ ወደዋለች አፍቅረዋለች፣ ኤላ ጋር በጣም ነው የተጋጠሙት። በማለት እንግዲህ ለዲብ የውሸት ወሬ አወርተዋለች ማለት ነው። ዲብ ደግሞ እጅግ በጣም ተናዷል ማለት ነው። ያው ሁልጊዜ ኤላ ጋር ለምን ትሄዳለች? ቤቷንስ፣ ያለውን ነገር ለምን ዘሩ፣ ከእሱ ጋርስ መሄድ ምን አስፈለገ? በባለፈው ፓርት ላይ እንዳየ ነው እንግዲህ ኤላ ከሻወር ሲወጣ እንዲሁም እንዲሁም አደይ ቤት ውስጥ ነበረች ማለት ነው። ስለዚህ የተፈጠረውን ነገር ባይኑ አይልቶ ነበር። ስለዚህ እጅግ በጣም ተናዷል ማለት ነው። እንግዲህ ይህ ሁሉ ያቀናበረችው ያደረገችው ደግሞ ፍቅር ነች። እና ከሌላ ጋ ነው ከነሱ ቤት ነው የምታድረው ብላ ልክ ብታደር ራሱ ከነሱ ከእሱ ጋር እንኳን ይብን ብታደር ወጥተው ራሱ እንዲፈልጓት እንዳታደርግ ማለት ነው። ምክንያቱም እሷ ያዘጋጃቻቸው ፍቅር ያዘጋጃቸው እሷን አፍነው የሚወስዱ ሰዎች ስላሉ ከዚያ ብትሄድም ማንም አይፈልጋትም በማለት ነው እንግዲህ ያንን አድርጋለች። ከኔ ላቤት ስትመለስም እንደዚህ እንግዲህ የሚወዳት እንደዚሁም አደይን የሚያፈቅራት ልጅ አፍኖ እዟት ሄዷል ማለት ነው። እንግዲህ ማርኮንም ሶስት ቀን አራት ቀን እኔ ከቤት ውስጥ የለውም በማለት እንግዲህ ላደይ ላደይህ ተናግሯል ማለት ነው። ምክንያቱም እኔ እሷን እያሰብኩኝ፣ እኔ እሷን እያንሰላሰልኩኝ እዚህ መቀመጥ ለእኔ ጥሩ አይደለም። እስኪ ቢያንስ ትንሽ ከፊቷ ልራቅ በማለት እንግዲህ የእሷን ፍቅር ተገግ ለማድረግ መሰለኝ እንግዲህ ባርኮንም ከቤት ወጥቷል። ከቤት ሲወጣ ግን ለአደይ ከታሳውቆ ነው አደይ ስለለለሽ በቃ ሽላን ችልን ገርሺ እና ሶስት ቀን ሙሉ ቤት አልመጣም፣ ስለዚህ እንዳታስቦ በማለት እንግዲህ ባርኮን ወጥቷል ማለት ነው። እንግዲህ ባርኮን እና ዲብ ከውስጥ ተነጋግረው ነበር። ምክንያቱ ዲብ እንግዲህ ስለ አደይ ፍቅር እንደሚወዳት እንደሚያፈቅራት ለማርኮን ሲናገር ማርኮን እጅግ በጣም ተናዶ ተበሳሽቶ ተነስቶ ሊመተው ነበረ ማለት ነው። ምክንያቱ ባርኮን ይወዳታል ያፈቅራታል፣ አደይንም ለራሱ ይመኛታል ማለት ነው። ስለዚህ የሚወደው ጓደኛው አብሮት ያለው እንግዲህ አሰውት ቀድሞ ስለ እሷ እንደሚወዳ ስለ እሷ ሰድትነት፣ ስለ እሷ መልካምነት አስቀድሞ ሲናገር ከባድ ነው ትንሽ ማለት ነው። እሱም እየወደዳት እያፈቀራት ጭራሽ ዴብ እንድታግዘኝ እፈልጋለሁ ባርኮን እሷ ከኔ ጋር ፍቅሬን አልተቀበለችኝም፣ ግን ደግሞ እንድትቀበልኝ አንተ እንድታግዘኝ እፈልጋለሁ ና ያለው ማለት ነው። ባርኮን እንደዚህ ስለው ታዲያ እጅግ በጣም ተናዶ ነበረ። እሻውን እኔ ምን ልበለው? እኔም እንዳንተ ወዳታለሁ አፍቅራታለሁ ልበለው ወይስ ምን ልበለው? ለነገሩ እኔ ነኝ፣ ለምንድን ነው እኔ እውነቱን በመጀመሪያ ያልተናገርኩት? በማለት እንግዲህ ባርኮንም በራሱ እየተጸጸተ እየተናደደ ይገኛል ማለት ነው። እንግዲህ በመጨረሻም አደይ ተይዛለች፣ አደይ ጠፍታለች። ስለዚህ ጥፋተኛዋና ይህን ነገር ያደረገችው ደግሞ ፍቅር ነች። ፍቅር ላይ ወደፊት ምን ይገጥማታል? ወንድሟ ሲሰማ እንዲሁም ደግሞ የምትወደው የምታፈቅረው ዴቭ እንዲሁም ዴቭ የሚወዳትን አደይን ፍቅር አስዛበት መሆኑን ሲያውቅ ምን ይሰማዋል? ምን ያደርጋል? ምንስ ይፈጠራል? አደይስ ምን ይደርስባታል የሚለው ነገር ሁላችን ያሳስበናል ማለት ነው። ለምሳሌ እንግዲህ ፍቅር ያሳዘች ፍቅር እጅግ በጣም እስከዛሬ ከምታደርጋቸው ከአደይ የአደይ ለምታደርሳቸው ጥፋቶች እጅግ በጣም የላቀ ጽፋት ነው ያጠፋቸው። አደይም ዝም አትላትም፣ እንዲሁም ብዙዎቹም ስለ እሷ ዝም አይሏትም ብዬ ነው የማስበው። ማለት ነው እንግዲህ ቀጣዩን አብረን የምንጠብቅ ይሆናል። በያላችሁበት ሰላማቸው ይብዛልን።